የተከበራችሁ ታማኝ ዜጎች ታማኝ ግብር ከፋዮች፣ በቃላችሁ ልክ መገኘት በመቻላችሁ የተሰማኝን ታላቅ ደስታ በከፍተኛ ፍቅር ልገልጽላችሁ እወዳለሁ። የተከበሩ አፈ ጉባኤ ታገሰ ጫፎ፣ የተከበሩ አፈ ጉባኤ አገኘው ተሻገር፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩ ነህ የፓርቲያችን ምክትል ፕሬዝዳንት አቶ አደን ፋራ፣ የገቢዎች ሚኒስትር ክብርት አይናለም፣ እንዲሁም የሁሉም ክልል ርዕሳነ መስተዳድሮች ሚኒስትሮች፣ እዚህ ከእኛ ጋር ይህንን ታላቅ ቀን የምታከብሩ እንግዶች በሙሉ ዛሬ ታማኞችን የምናመሰግንበት ቀን ስለሆነ ታማኞችን ማመስገን እና የነሱን ደስታ መጋራት መበልጸግ ማደግ ለሚፈልግ ሀገር በእጅጉ አስፈላጊ ስለሆነ ሁላችሁንም እንኳን ደስ ያላችሁ። ሁላችሁ ወዳለሁ። ባለፈው ዓመት በነበረን መሰል ፕሮግራም ጥቂት ቃል የገባሁላችሁ ቃል የገባችሁልኝ ነገሮች ነበሩ። ከነዚህ መካከል አንደኛው በኛ በኩል ሲስተሞች አበልጽገን አውቶሜሽን አስፋፍተን ስርዓቱን እናዘምናለን፣ የሌቦች ቁጥር እንቀንሳለን፣ በቢሮክራሲ የሚገጥማችሁን ተጽዕኖ እናሻሽላለን ብዬ ቃል ገብቼ ነበር። ቅድም ስመጣ ያየኋቸው ሲስተሞች፣ ያውም በሀገር በቀል ተቋማት የበለጸጉ ሲስተሞች እነዚህን ችግሮች የሚፈቱና የገባሁላችሁን ቃል የሚተገብሩ ስለሆነ እናንተም ስትወጡ ምናልባት ነገ እንድታያቸው እንድትገለገሉባቸው በዚሁ አጋጣሚ ላሳስባችሁ እወዳለሁ። ሁለተኛ ሁለተኛ ቃል የገባሁላችሁ ጉዳይ በታማኝነት በእናንተ ገንዘብ ኢትዮጵያን እንሰራለን የሚል ነበር። አሁን አምና ቃል የገባሁላችሁን መናገር እምብዛም አያስፈልግም። ከዚህ ወጥታችሁ ወደ ቤታችሁ ስትሄዱ በማስተዋል ግራና ቀኝ ሀያ ኪሎ ሜትር፣ ሰላሳ ኪሎ ሜትር ብትጓዙ የእናንተ ገንዘብ አንድ ብር አንድ ዶላር እርዳታ ብድር ሳይታከልበት ያ የቆሸሸ ከተማችንን ለልጆቻችን በሚመጥን መልክ መስራት መጀመራችን ማሳያ ስለሆነ በእናንተ ገንዘብ ሀገር እየተሰራች መሆኑን ዳግም በኩራት ልገልጽላችሁ እወዳለሁ። ብዙዎቻችሁ የዘንድሮውን ውጤት በሚቀጥለው አሻሽለን እንገኛለን ብላችኋል። ብዙዎቻችሁን ደግሜ ማግኘት ችያለሁ። በርከት ያሉ አዳዲስ ሰዎችም ታክለውበታል። ዘንድሮ አንድ ሺ አልሞላም። በሚቀጥለው አንድ ሺ ሞልቶ ዳግም እንደምንገናኝ ያለኝን ተስፋ ልገልጽላቸው እወዳለሁ። የኢትዮጵያ መንግስት ኢትዮጵያ መቀየር አለባት መበልጸግ አለባት ብሎ በቁርጠኝነት አምኖ እየተጋ ይገኛል። ይህ ትጋቱ ሊሳካ የሚችለው እውን ሊሆን የሚችለው እንደናንተ ባሉ ታማኝ የስራ ፈጣሪዎችና ግብር ከፋዮች፣ ሰሪዎችና አሰሪዎች መሆኑንም በጽኑ እናምናለን። በዚሁ አግባብ በመንግስትና በታማኝ የግብር ከፋዮች መካከል በጥቂት ፖይንቶች ላይ በጽሁፍ ያልሆነ ስምምነት እንድንፈጽም እፈልጋለሁ። በእናንተ በኩል የግሉ ሴክተር ከትርፍ በላይ ማህበራዊ አላማን ያነገበ ስራ የእያንዳንዱ ኩባንያ የስራ ኃላፊዎችና ባለቤቶች አንዱ ዋነኛ ተልእኮ መሆን አለበት። ሰርቶ ከግማሽ ቢሊየን ብር በላይ ግብር የሚከፍል ሰው ከትርፍ በላይ ለማህበራዊ አላማ ራሱን ማዘጋጀት ይኖርበታል። ሁለተኛው በታማኝነት ልናገለግላችሁ ስለወሰን፣ በስኬትም በተግዳሮትም ከመንግስትና ከሕዝብ ጋር የምትጋሩ ታማኞች መሆን አለባችሁ። በደህናው ዘመን የምትሰበስቡና ሀብት የምታካብቱ በችግር ጊዜ ደግሞ ወደ ዱባይ የምትሸሹ መሆን የለባችሁ። በመከራውም ጊዜ በስኬቱም ጊዜ በጋራ ጸንተን የምንቆም መሆን አለብን። ሶስተኛ፣ የሀገርን ጥቅምና ትውልድን የምታስቀድሙ መሆን አለባችሁ። የምንሰራው ለእኛ ብቻ ሳይሆን ለትውልድ ጭምር ነው የሚለውን አምናችሁ ከልብ ተቀብላችሁ የምትተገብሩ መሆን ይጠበቅባችኋል። ያ ሲሆን ከሰፈሮቻችን ወጥተን ላቅ ያለ ስራ ለመስራት በእጅጉ ያግዘናል። በእኛ በኩል በመደመር መንግስት በግልጽ እንዳስቀመጥ ነው። መንግስታችን በችግር የማይታጠር በመፍትሄ የሚሻገር መንግስት ነው። ችግሮች ቆላልፈው አይዙንም፣ መፍትሄ እያፈለቅን እንሻገራለን። ሁለተኛ ለትጋት የጨከነ በአሪያነት የሚመራ መንግስት ነው። እንተጋለን። አሪያ ሆነን ልንሰራት የምናስባትን ሀገር መሰረት እንጥላለን። ሶስተኛ፣ ጀምረን የምንፈጽም አልመን የምንተኩስ ተናግረን የምንተገብር በቃላችን ልክ የምንገኝ መንግስት ለመሆን እየተጋን እንገኛለን። የመጨረሻው እኛን የሚመለከተው ፖይንት፣ ጩኸት አያርደንም። በማንኛውም ጩኸት አንርድም። በክብርም አንታለልም። ጩኸትም አያቆመንም። ክብርም አያዘናጋንም። እነዚህን ፖይንቶች የእኛ የስራ መመሪያ አድርገን እናንተ ደግሞ በታማኝነት በቀጣይነት በመስራት የኢትዮጵያን ብልጽግና እንድናረጋግጥ አደራ እያልኳችሁ ዛሬ ወርቅና ከዚያ በላይ ተሸላሚ የሆኑ ዜጎች ምርጥ ዜጎች ስለሆኑ በቪአይፒ ኤርፖርት እንዲስተናገዱና በኤርፖርት ያለው መስተጓጉል እንዲቀንስ መንግስት ወስኗል። ሁለተኛ 30 ልዩ ተሸላሚዎች ላለፉት አራት ዓመታት በታማኝነት ፕላቲኒየም ሽልማት ያገኙ ሰላሳ ልዩ ተሸላሚዎች የኢትዮጵያ ዜጎች ከሆኑ ባለቤቶች ወይም ሲዮዎች ዲፕሎማቲክ ፓስፖርት ይሰጣቸዋል። ይሄ የሚሆንበት ዋናው ምክንያት በሀገር ውስጥ ብቻ ሳይሆን ለስራ ሲንቀሳቀሱ ቪዛን ጨምሮ ላለው ማንኛውም ነገር መስተጓጎል እንዳይገጥማቸው ልዩ የፕላቲኒየም ተሸላሚዎች ባለቤት ወይም ሲኢኦ እንደ ኩባንያው ምርጫ ዲፕሎማቲክ ፓስፖርት ሰጥተን እንደ ማንኛውም የኢትዮጵያ ዲፕሎማት የሚወሰዱ ይሆናል። ሶስተኛ፣ የፕላቲኒየም ተሸላሚዎች በተለይ የፕላቲኒየም ልዩ ተሸላሚዎች ከሰላሳዎቹ መካከል የኢትዮጵያ ኩባንያ ለሆኑት ከንግድ ገቢዎች ኤአይች ጋር በመነጋገር አስፈላጊውን ድጋፍ በማድረግ ከኢትዮጵያ ውጭ በተመረጡ የአፍሪካ ሀገራት ኢንቨስት እንድታደርጉ መንግስት የኢንቨስትመንት አርም አድርጎ ከእናንተ ጋር ይሰራል። ኢትዮጵያ ማንሰራራት የጀመረችበት ዘመን ስለሆነ ኢትዮጵያ ውስጥ ብቻ ኢንቨስት ማድረግ ለእኛ በቂ ስላይደለ አይደለ በተመረጡ የአፍሪካ ሀገራት ልዩ ተሸላሚዎችን ልዩ ድጋፍ በማድረግ አስፈላጊ ከሆነ ከያይች ጋር በጆይንት ቬንቸር ወይም እናንተ በጋራ ወይም በተናጠል በምታቀርቡት ፕሮፖዛል በሁሉም መስክ የኢትዮጵያ መንግስት ድጋፍ ያደርግላችኋል በምትሄዱበት ሀገር ኤምባሲዎቻችን ልክ እንደ መንግስት ተቋማት እናንተን ያገለግላሉ። የተከበራችሁ ታማኝ የግብር ከፋዮች የሚቀጥሉት አምስት አስር አመታት ለዕድሜ እየጸለይኩላችሁ በፍጹም የዛሬዋን ኢትዮጵያ ደግማችሁ እንደማታዩ በእርግጠኝነት ላረጋግጥላችሁ እፈልጋለሁ። ሀገራችን ትሰራለች። ለልጆቻችን የበለጸገች ሀገር እናስረክባለን። የገባናቸውን ቃሎች እንፈጽማለን። በኢትዮጵያ አጥር አንወሰንም። ወደ አፍሪካ እንዘረጋለን። ወደ መካከለኛው ምስራቅ እንዘረጋለን። ብዙ ህዝብ ብዙ የሚችሉ ዜጎች ያላት ሀገር ስለሆነች መንግስት፣ በእውቀት የግሉን ሴክተር እየደገፈ ከሀገር ውጪ እያመረታችሁ ሀገራችሁን ስም የምታስጠሩ ተጨማሪ ሀብት የምታመጡ እንድትሆኑ አበክረን የምንሰራ ይሆናል። በእኛ በኩል ከሞላ ጎደል ሲስተም በማዘመን ሌብነት ለመቀነስ ጥረት ያደረግን ቢሆንም አሁንም የተሟላ ሌብነት የጠፋ እንዲሆን የግሉ ሴክተር ተባባሪ እንዲሆን እናንተን ለማገልገል ስልጣን ይዘው ከእናንተ ገንዘብ የሚቀበሉ ባለስልጣናትን የምታስተናግዱ እንዳትሆኑ ጨዋነትን፣ ሲቪሊቲን ማገልገልን ሰርታችሁ እንዳሳያችሁት የእኛንም ሰዎች በማስተማር እንድታግዙን በታላቅ ትህትና አደራ ልላችሁ ፈልጋለሁ የሚሰርቅ ሀገር የማይተጋ ሀገር ያለችውን ውስን አንጡረ ሀብት የሚያሸሽ ሀገር አይበለጽግም እኛ መበልጸግ ስለምንፈልግ ሌብነትን የምንጠየፍ ሀብት ማሸሽን የምንጠየፍ ስንፍናን የምንጠየፍና ተክተን የምንሰራ በመሆን ለልጆቻችን የበለጸገች ሀገር ለማስረከብ በጋራ እንድንቆም አደራ እያልኳችሁ፣ ኢትዮጵያ ለመበልጸግ በምታደርገው ጥረት የሚገጥማት ማንኛውም ፈተና ካለ መንግስት እንደ መልካም እድል የሚወስደው ይሆናል። ከእያንዳንዱ ፈተና ከእያንዳንዱ ተግዳሮት ኦፖርቱኒቲን ፈልቀን እያወጣን የኢትዮጵያን ብልጽግና የምናፋጥን እንጂ በሚገጥሙን ቻሌንጆች የምንቆም መሆን የለብንም። በትብብር፣ በህብረት፣ በመተጋገዝ ሀገራችንን ካለችበት ደረጃ ወደሚቀጥለው ደረጃ ለማሸጋገር በትጋት እንድንሰራ አደራ እያልኩ የውጭ ኩባንያዎች የውጭ ዜጎች ሀገራችን አምናችሁ በኢትዮጵያ ኢንቨስት የምታደርጉ ይበልጥ ትርፋማ እንድትሆኑ ከኢትዮጵያ ኩባንያዎች ጋር እንድትዋሃዱ ልዩ በሆነ መንገድ የኢትዮጵያ መንግስት በኢንቨስትመንት ኮሚሽን እና በኢንቨስትመንት ቦርድ በኩል ድጋፍ የሚያደርግላችሁ መሆኑን ቃል እየገባው እንዘርጋ፣ እንበርታ፣ እንጣር የኢትዮጵያን ብልጽግና ለማየት ሁላችንም ያብቃን። እኔ እንደማይ አምናለሁ። ያመነ ከኔ ጋር ይጓዝ። አመሰግናለሁ።